በረካት በረካቱ ውድና የተከበራችሁ የሀሊማ ሚዲያ ቤተሰቦች፣ እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። የዛሬው ፕሮግራሚ ገንፎ ይላል። ገንፎን በተመለከተ አጭር ቪዲዮ አስደምጣችኋለሁ። እንደምትወዱ ተስፋ አድርጋለሁ። ከወደዳችሁት ላይክ ላይክ እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። ገንፎ በኢማም እቢን ሲሪን አመለካከት እንደተገለጸው አንድ ወንድ በህልሙ ገንፎን ከተመለከተ በህይወቱ ውስጥ በደረሱት በርካታ ክስተቶች ምክንያት ወይም መጥፎ ነገሮች ምክንያት ከባድ ጭንቀትና ሐዘን ውስጥ እንደሚገባ ያመለክታል ብሏል። እናም ከዚህ ጭንቀትና ሐዘን ለመውጣት በትግስት የአላህን ችሮታ መጠበቅ እንዳለበት፣ ወይም በጥብቅ መለመን እንዳለበት ያመለክታል ብሏል። በህልም ገንፎ መመልከት በኢማም ኢቢን ሻሂን አተረጓጎም ህልም አላሚው በህይወቱ ቁሳዊና ሞራላዊ መረጋጋትን ያመለክታል ብሏል። ነገር ግን ህልማላሚው ብዙ መከራና ስቃይ ከገባ በኋላ ብዙ መከራና ብዙ መጥፎ ቀናቶችን ያሳልፋል። ህልማላሚው ገንፎ እየበላ እንደሆነ ካለመ በሱና በሚወደው ሰው መካከል መልካም ነገሮች እንደሚፈጠሩ፣ ልቡን የሚያስደስቱ ብዙ መልካም ቃላቶችን እንደሚሰማ ያመላክታል ብለዋል። እናም የህልማ ባለቤት እህቴና አንድ ማቃት ሴት ገንፎ ጎረሱ ይብለሻልና ከነሱ ጥሩ ቃላትን ትሰሚያለሽ ማለት ነው። በሙፈሲር እማም ነቡልሲ አተረጓጎም አንድ ህልመኛ ባለትዳር የሆነ ሰው ማለት ነው ብዙ ገንፎ ሲበላ ከተመለከተ ለልጆቹ ለወደፊቱ ጥሩ እድል እንዲኖራቸው የሚያደርገውን ገንዘብ ለማገኘት ብዙ ጉልበትና ጥረት እያደረገ መሆኑን ያመለክታል ማለት ነው። ህልም አላሚው ተኝቶ እያለ በህልሙ ገንፎ ሲበላ ከተመለከተ ብዙ የምስራች እንደሚሰማ ይገልጻል ብሏል። ይህም ደግሞ ብዙ መተዳደሪያ ለማግኘት ብሎ ብዙ ሲሰራ ሲለፋ የነበረባቸውን ቀናቶች መካሻ ይሆናል ማለት ነው። በህልም ገንፎ መመገብ። ያላገባች ሴት ያላገባቸዋ ሴት በህልሟ ገንፎ ስትመገብ ካየች በሚቀጥሉት ወራቶች ውስጥ ህይወቷን ለመለወጥ ምክንያት የሚሆኑ ብዙ ታላቅ ምኞቶች እና ፍላጎቶችን እንደምትቀበል ያመለክታል። ህልም አላሚዋ ያላገባቸዋ ሴት ከቤተሰቧ ጋር በምግብ ዙሪያ ወይም በምግብ ጠረጴዛ ዙሪያ ተቀምጣ ገንፎ ስትመገብ ከቤተሰቧ ጋር ከተመለከተች ቤተሰቧን የሚመለከት ጥሩ አስደሳች ዜና እንደምትቀበል ያሳያል። ያላገባቸዋ ሴት በህልማ በክረምት ውስጥ ተኝታ ማለት በህልማ ውስጥ እያለች በክረምት እንደሆነ እያሰበች ማለት ነው እንጂ ጊዜው ክረምት መሆኑን አይደለም የሚናገረው ማለት ነው እና በክረምት ውስጥ ሆና ገንፎ ስትበላ ከተመለከተች የምታገኛቸው ገንዘብ ወይ ሁሉም ሐላል እና ህጋዊ እንደሆኑ ያመለክታል። እናም ሁሉን ቻይ የሆነውን አምላክ ስለምትፈራ ለእሷም ሆነ ለቤተሰቧ አጠራጣሪ የሆነ ገንዘብን እንደማትቀበል ያመለክታል። ህልም አላሚዋ ያላገባቸው ሴት ገንፎን ስትመለከት ካለሞች የህልሙን ባለቤት ህይወት የሚያበራ ከፈጣሪ የታዘዘ መልካምና በረከትን ያመለክታል። ላላገባችዋ ሴት ገንፎን መመገብ በህብረተሰቡ ደረጃ ከፍተኛ ደረጃን እንዲሰጣት ምክንያት የሚሆን ታላቅ ግብን ያመለክታል። በህልም ገንፎ ለባለትዳር ሴት። ባለትዳር ሴት ገንፎን ስትመለከት በህይወቷ ውስጥ የተረጋጋ ህይወት እንደሚኖራትና በትዳሯና በእሷ መካከል ምንም አይነት ችግር እንደማይፈጠር ያመለክታል። ባለትዳሯ ሴት ገንፎ እያዘጋጀች መሆኑን ካለመች ይህም ፈጣሪዋ ከእሷ ጋር እንደሚቆምና ለቤተሰቡ ብዙ እርዳታ እንደምታደርግ ሲያመላክት በአላህ ፈቃድ የትዳር አጋሯንም እንደምትረዳው ያመለክታል። ባለትዳሯ ሴት በህልሟ ገንፎ እንደበሰለ ካየች ይህ ደግሞ በህይወቷ ውስጥ ትልቅ የምታልመው ዓላማ እንዳላትና እሱንም ደግሞ እንዳሳካላት ፈጣሪዋን በተደጋጋሚ የምትለምን መሆኗን ያመለክታል። ገንፎ መመገብ ለባለትዳር ሴት። ባለትዳር ሴት ገንፎ ስትመገብ ከተመለከተች እንዲሳካላት በተደጋጋሚ ፈጣሪዋን ስትጨናነቅና ስትለምነው የነበረው ምኞቷ እንደቀረበ ነው እና ልጅም ሊሰጣት ይችላል ማለት ነው። ገንፎን ስለመመገብ ያየችው ባለትዳር ሴት በሷና በትዳር አጋሯ መካከል ሁልጊዜ የሚከሰቱ የነበሩትን ያለመግባባት መጨረሻቸውን ያመለከታል። የስነ ልቦና ሚዛንና መረጋጋትን ያመለክታል። ባለትዳሯ ሴት በህልሟ ነጭ ገንፎ ስታበስል ከተመለከተች ይህ አመት ከፈጣሪ የታዘዘ ታላቅ ደስታ እንደሚሰጣት ያመለክታል። ገንፎ ለነፍሰ ጡር ሴት፦ አንዲት ነፍሰ ጡር ሴት ገንፎን ከተመለከተች የእርግዝና ሁኔታዋ በጥሩ ሁኔታ ላይ እንደሚገኝና ምንም አይነት ችግር እንደማያጋጥማት ያሳያል። ነፍሰ ጥሯ ሴት በህልሟ ገንፎ እንዳለ ከተመለከተች ልጇን ከወለደች በኋላ ብዙ ጥሩና መተዳደሪያ እንደሚሰጣት ያመለክታል። በህልም ገንፎ ለተፈታች ሴት፣ የተፈታች ሴት በህልሟ ገንፎን ካለመች አስቸጋሪ ቀናቶች ማለፋቸውን ያመለክታል። ከዛም በኋላ እሷን የሚያስደስቱ እና ቀኖቿን ያለፉትን መከራዎች የሚያካክስ መልካም እና በታላቅ ደስታ የተሞላ ቀናትን ያመለክታል። የተፈታችዋ ሴት ገንፎ መኖሩን ስታልም ጠንካራ ስብዕናዋን ያመለክታታል። ይሄ ደግሞ በህይወቷ ውስጥ በርካታ ችግሮችን ለመውጣት የቻለችበት ምክንያት ነው። ገንፎም መመልከት በህልም ለተፈታች ሴት በህይወቷ ውስጥ አዎንታዊ ክስተቶችን ያመለክታታል። ገንፎም መመልከት በህልም ለተፈታች ሴት ሁሉን ቻ የሆነው አምላክ በረከትን እንደሚሰጣት ያመለክታታል። በህልም ገንፎ ለወንዶች አንድ ወንድ በህልሙ ሚስቱ ገንፎን እያዘጋጀችለት እንዳለ ካለመ በህይወቱ ውስጥ የሚከሰቱ አዎንታዊ ለውጦችን ያመለክታታል። አንድ ወንድ በህልሙ ገንፎን ከተመለከተ በታላቅ ልፋትና ብልህነት ምክንያት የሚያገኘውን ብዙ ገንዘብ ያመለክታል። አንድ ባለትዳር ወንድ በህልሙ ሚስቱ ነጭ ገንፎ እያዘጋጀች እንደሆነ ካለመ ከሁሉን ቻይ ከሆነው አምላክ ብዙ በረከቶችን ያገኛል። አንድ የህመምተኛ ሰው ነጭ ገንፎ ሲበስል ወይም ሲያበስል ከተመለከተ በጥሩ ሁኔታ መፈወሱን ያመለክታል። በህልም ገንፎን ከማር ጋር መመገብ። ገንፎ በማር ሲመገብ ያለ መህልመኛ ማንኛውም ሰው በህይወት ውስጥ ብዙ በረከቶችንና የተትረፈረፈ መተዳደሪያን ያመለክታታል። ባለትዳር ሴትን በተመለከተ ገንፎን ከማር ጋር ስትመገብ ከተመለከተች በህይወት ውስጥ በትዳር ህይወት ውስጥ መረጋጋትና ስኬትን ያመለክታታል። ገንፎን መመገብ ለሲንግሎች ጋብቻን ሊያመለክት ይችላል። ያላገባች ሴት በህልም ገንፎ ስታዘጋጅ ከተመለከተች የፍላጎቷ መሟላት ያመለክታል። በህልም የማሽላ ገንፎ የማሽላ ገንፎ ማለም ብዙ ትርጉሞችን የሚይዝ ህልሞች ውስጥ አንዱ ነው እና አንድ የማሽላ ገንፎን ያለ መህልመኛ ሌሎችን ለማስደሰት ብዙ ስለሚጥር ሌሎችን በመውደድ ምሰዋት እንደሚሆን ያመለክታል። የማሽላ ገንፎ በሌሎች አተረጓጎም መሰረት ደግሞ ብዙ ገንዘብና መተዳደሪያን ያመለክታል ብለዋል። በህልም የበቆሎ ገንፎ። የበቆሎ ገንፎም ብዙ ትርጉም ቢኖረውም ህልማላሚው የበቆሎ ገንፎን ሲመለከት ብዙ ስራና ትጋት በሚፈልግ አስፈላጊ ስራ ውስጥ የስኬት ምልክት ነው። አንድ ህልማላሚ በህልሙ የበቆሎ ገንፎን ከተመለከተ ሁሉን ቻይ የሆነው አምላክ ህይወቱም በብዙ ገንዘቦችና መተዳደሪያዎች እንደሚሞላ ያመለክታል። ለአንዳንዶች ደግሞ የበቆሎ ገንፎን መመልከት በልጆቹ ላይ አንዳንድ ችግሮችን ያመለክታል። የበቆሎ ገንፎ እንደ ሀብትና ስኬትን ያመለክታል። በህልም ገንፎን ማከፋፈል በህልም ገንፎን ሲከፋፈል ያለመህልመኛ ህልመኛ በአስፈላጊ ሰው ህይወት ውስጥ ብዙ ሀብትና ከፍተኛ ኑሮን ያመለክታል። በእሳት ላይ በድስቱ ውስጥ ገንፎ እየበሰለ እንዳለ ያለመች ህልመኛ ሴት በቅርቡ አስደሳች ክስተቶች ወይም አስደሳች ዜናዎች እንዳሉ ያመለክታል። በህልም ገንፎ ማየት ሃይማኖታዊ ደግነትን ያመለክታል። በአንዳንድ ሙፈሲሮች ገንፎ ማየት እፎይታና ቀላልነትን ይተረጉማል ብለው ይስማማሉ። በአጠቃላይ ገንፎን ማሰራጨት ወይም ማከፋፈል እንደ መተዳደሪያ ምልክትና ገንዘብና ሀብትን ያመለክታል ብለዋል። ገንፎ ከስኬትና ኢኮኖሚያዊ ምቾትን ያመለክታል። ውድና የተከበራችሁ የሀሊማ ሚዲያ ቤተሰቦች ገንፎን በተመለከተ በጥቂቱ ይሄንን ይመስላል እንደወደዳችሁት ተስፋ አደርጋለሁ ከወደዳችሁት ላይክ ላይክ ማድረጋችሁን አትርሱ በሌላው ፕሮግራሜ እስከምንገናኝ በያላችሁበት ሰላማችሁ ይብዛ ሰላሙ አሌይኩም